በቴክስት ብቻ እንደወደደችህ የምታውቅበት መንገድ! አሁን ሴት ልጅ በቴክስት ብቻ ስትወድ እነዚህን ነገሮች ታደርጋለች። ዛሬ ከእኔ ከእህትህ ጋር እስከመጨረሻው ከቆየህ አንዲት ሴት ልጅ በቴክስት እንደወደደችህ ማወቅ የምትችልባቸውን መንገዶች በግልጽ አንድ በአንድ እነግርሃለሁ። ግን ደግሞ ሚስጥር ነው፣ የእኛ የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁኝ ቆዩ። ሰላም ሰላም ውዴና ፊዳርቲው ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንደሰማችሁት ነው በጣም ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ዛሬ የምናወራው ስለ ቴክስት ነው። አሁን ላይ ሁሉ ነገር በቴክስት ሁሉ ነገር በቻት ሆኗል እና እዛ ላይ በጣም የሚጠቅምሆን አንዲት ሴት ልጅ እንደወደደችህ ማወቅ የምትችልባቸውን መንገዶች እነግርሃለሁ። አዲስ የሆናችሁ ትታዩኛላችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። የኔ ውድ ቤተሰቦች ሁሌም ለምትሰጡኝ ሀሳብ አስተያየት በጣም አመሰግናችኋለሁ። ሁላችሁንም ወዳችኋለሁ። ከመጀመራችን በፊት ደግሞ ሁላችሁም ላይክ አድርጉት። አደረጋችሁ፣ በጣም አመሰግናለሁ። የመጀመሪያው ነገር እንግዲህ ሴት ልጅ በቴክስት እንደወደደች ለአንተ የተለየ ስሜት እንዳላት የምታውቅበት መንገድ ምንድን ነው? ቶሎ ስትመልስልህ ነው። ቴክስት እንዳደረክላት ወዲያውኑ የምትመልስልህ ከሆነ ለአንተ የሆነ ስሜት አላት ማለት ነው፣ ወዳሃለች ማለት ነው። ካልወደደች ለአንተ ምንም አይነት ስሜት ከሌላት ውሎ አድሮም ላትመልስልህ ትችላለች፣ ከሳምንት በኋላም ልትመልስልት ትችላለች። እንደው ትንሽ ካዘነችል ማለት ነው። ግን ለአንተ የሆነ ስሜት ያላት ጥሩ ስሜት ያላት ላይክ ያደረገች የወደደች ሴት ግን ትመልስልሃለች፣ ወዲያውኑ ትመልስልሃለች። እና ደግሞ ስትመልስልህ ደግሞ በጣም አጫጭር ያልሆኑ መልሶችን ከዚህ በፊትም ነግሬያችኋለሁ። ያልወደደች ሴት መልሶቿ በጣም አጫጭር ናቸው የሚሆኑት፣ አዎ፣ አይ፣ አይደለም ነው ምናምን በቃ ጥር ጥር ያሉ መልሶች አሉ አይደለ? ሌላ ኮንቨርሴሽን የማያስከፍቱ ወደ ሌላ ብዙ ሰዓት እንድታወሩ የማያደርጉ። የወደደች ላይክ ያደረገች ለአንተ የሆነ ስሜት ያላት ሴት ግን ኮንቨርሴሽኖቹ ረዥም ናቸው የሚሆኑት። የሆነ ጥያቄ ጠይቃት ከሆነ ሰላም፣ እንዴት ነሽ፣ ውሎ እንዴት ነው ምናምን ብላት ከሆነ ደህና ነኝ፣ ውሎ እንደዚህ ነበር እንደዚህ እንደዚህ እንደዚህ ያደረግኩ እንደዚህ እንደዚህ ሆነ አንተስ ልትል ትችላለችና ረዥም የሆኑ ለሌላ ወሬ የሚያመቻቸዋል አለ ከነገረች ነገር ተነስተ ደግሞ አንተም ትጠይቃታለህ። ኧረ ምሳ ከማንገበለች እንዴት ነበረ ምናምን አለ የሆነ ከነገረች ምሳ እንደዚህ ቦታ በለው ወይ ምናምን ረ እንዴት ነበረ ከማጋ የሚለው እንኳን እንዳትፈጣትን። ብቻ ዞሮ ዞሮ ከነገረች ነገር ተነስተ ለሌላ ኮንቨርሴሽን የሚያነሳሱ ወሬ እንዲቀጥል የሚያደርጉ አይነት ምላሾችን ነው የምትሰጥህ ስለዚህ ሀይ ስትላት በቃ ጥር ጥር ጥር ያለዛው በቃ ምንም ሌላ ወሬ እንዳታወራ ዝግት የሚያደርጉብህ አይነት ኮንቨርሴሽኖች አሉ ይሄንን ታውቁታላችሁ ሁላችሁ ስለዚህ እንደዚ አይነት አጭር ያልሆኑ ይልቁኑ እንድታወሩ ብዙ ሰዓት ኮንቨርሴሽናችሁ እንዲቀጥል የሚያደርጉ አይነት ምላሾችን ትሰጥሃለች ወዲያው ትመልስልሃለች የሚለው መጀመሪያው ነው ሁለተኛ ራሷም ቴክስት ልትልክል ትችላለች። ቀድማ ልትልክል ትችላለች፣ ወይ ጠዋት ወይ ማታ ዋሪቨር፣ ቀድማ ልትልክል ትችላለች። ሀይ፣ እንዴት ነው ቀንህ? ደህና ነህ ወይ ምናምን፣ በቃ የሆነ ራንደም ቴክስት ትልክልለች ቀድማ ሴት ልጅ ቴክስት ላከችልን ማለት ላይ ካርጋሃለች ወዳሀለች፣ ለአንተ የሆነ ስሜት አላት ማለት ነው። ምክንያቱም እኛ ሴቶች እንደዛ አይደለንም። ተልኮልንም ለመመለስ በጣም ብዙ እንቆያለን። እና ደግሞ ማወቅ ያለብ ነገር አንተ ብቻ አይደለም ቴክስት ምትልክላት፣ አንተ ብቻ አይደለም ልታወራት የምትሞክረው በጣም ብዙ ወንዶች አሉና ሴት ልጅ ቀድማ ቴክስት አደረገችልህ ማለት እንግዲህ ለአንተ የሆነ ስሜት እንዳላት የምታውቅበት መንገድ ነው። ብዙ ጊዜ የምታደርገው ነገር ስላልሆነ ማለት ነው። ያው እኛ ሴቶች ብዙ በአካልም ከማውራት ከመደወልም ቴክስት ይቀለናል። ቴክስት ለማድረግ ትንሽ በጣም ወደኋላ የምንለው ነገር አይደለም። የሆነች ትንሽ ነገር ካለ ለመደወል እንገናኝ ለማለት ትንሽ ሊከብደን ይችላል። ግን ደግሞ ቀድማ ቴክስት ካረገችልህ እንግዲህ እንደወደደች የምታውቅበት መንገድ ነው ከሌሎች ቀጥሎ ከምነግርህ ጋር አንድ ላይ አድርገን ማለት ነው። ሶስተኛ ላይ ደርሰናል። ስለ ውሎ የምትጠይቅህ ከሆነ እንግዲህ ቴክስት በምታደርጉበት ሰዓት፣ በምታወሩበት ሰዓት በቻት ስለ ውሎ በደንብ የምትጠይቅህ ከሆነ ስለ አንተ ማለት ነው ለማወቅ የምትፈልግ ከሆነ እንዴት ነበር ውሎ፣ ከዛስ እንዴት ነው ምናምን እያለች ዲቴል ዲቴል ከምትነግራት ነገር ተነስታ ዲቴል የምትጠይቅህ ከሆነ ስለ አንተ ለማወቅ ፈልጋለች ማለት ነው። ስለዚህ ስለ አንተ ለማወቅ የፈለገችው ደግሞ ለአንተ የፍቅር ስሜት የመውደድ ስሜት ስላላት ነው። ሴት ልጅ ትንሽም ቢሆን እቺ ስሜት ከሌላት ብትነግራትም ምንም ብትል የማወቅ ፍላጎት የላትም። በቃ ጭራሽ ማለት ነው። በቃ ብትነግራትም አንተ ትረሷዋለች። ግን እራሷ እየጠየቀች እንዴት ነው እንደዚህ ሆነ ምናምን እያለች ስለአንተም ስለቀን ስለውሎ ብቻ ሳይሆን ስላለፈውን በቃ ስለ ስራም ሊሆን ይችላል። ስለትምህርት ትምህርት ሊሆን ይችላል። ባግራውንድ ሊሆን ይችላል። ስለ ቤተሰብ በቃ ነገር የምትጠይቅ ከሆነ በጊዜ ሂደት ማለት ነው፣ ስለንተ የበለጠ ማወቅ የበለጠ አንተን መረዳት የምትፈልግ ከሆነ እንደዚህን ጠቅች የምትጠይቅ ከሆነ ዲቴል ደግሞ የነገርካትን ነገር ደግሞ የምታስታውስ ከሆነ ባለፎ ከነገርካት ባለፎ ቻት ካረጋችሁት ባለፎ ካወራችሁት እየመለሰችም ደግሞ የምትነግርህ ከሆነ ይሄም ሌላኛው እንደወደደችህ የምታውቅበት መንገድ ነው። ቻት እያደረጋችሁ ይበልጥ ልታውቅህ ስትፈልግ ጥያቄዎችን ስትጠይቅህ፣ አስታውሳ ደግሞ የነገርካትን ነገር ደግሞ አስታውሳ ስትነግርህ፣ ባለፈው እንደዚህ ያልከኝስ እንዴት ሆነ እንደዚህ ምናምን እያለች እያነሳች ስታጣቀሰለህ፣ ልብ ብለዋለች ማለት ነው። የወደደች ሴት ናት እንደዚህ የምታደርገው። ካልወደደችህ የነገርካትንም የነገረችህንም አታስታውስም፣ ትረሷለች። ስለአንተም የማወቅ ደግሞ ብዙ ፍላጎትም የላትም። እውነት ለመናገር አራተኛ የምትነግርህ ከሆነ ስለ ራሷ በጣም አፕዴት ታደርጋለች። ቻት እያደረጋችሁ ያለችበትን ሁኔታ አሁን ላይ እንደዚህ እያደረግኩ ነው ብላ ፎቶም ልትልክልት ትችላለች። ሰልፊ አንስታ አሁን ይሄው እንደዚህ እያደረግኩ ነው፣ የበላን ነው፣ ከጓደኞች ጋር ሆነን ነው፣ እዚህ ቦታ ያለሁት እንደዚህ እያደረግኩ ነው፣ ስራ ላይ ነኝ፣ በቃ እያንዳንዱን ነገር ፎቶም እያነሳች ልትልክልት ትችላለች። እንደዚሁም ደግሞ ልትነግርህ ትችላለች። ያለችበትን ሁኔታ የምታሳውቅህ ከሆነ አፕዴት የምታደርገህ ከሆነ እንዳልኩት ደግሞ ፎቶ ከተላከል ሰልፊ ፎቶ ከተላከለ ኢሚዲትሊ እዛው ባለችበት ሁኔታ ያነሳችው ፎቶ ከተላከለ ደግሞ ይሄም ሌላኛው እንደወደደችህ ያለችበትን ሁኔታዋን በቃ እንድታውቅ አፕዴት እንድታረግ ከእሷ ጋር ሌት እንድታደረግ አብራሃት የመሆን አይነት ስሜት እንዲሰማ እያደረገች ነው ማለት ነው። ይሄን ደግሞ የምታደርገው ላይክ ስታደርገ ወይም ደግሞ ስትወድ ለአንተ የሆነ የፍቅር ስሜት ሲያድርባት ነው። ስለዚህ ፎቶ፣ በተለይም ደግሞ ፎቶ ላይ ትንሽ ወደኋላ እንላለን እኛ ሴቶች። እዚህ ጋር ደግሞ ልናግረ የምፈልገው ነገር ቻት እያደረጋችሁ ወዲያውኑ እስኪ ፎቶ ላኪልኝ ምናምን እንዳትል አይባልም። ቆይ እስኪ ፍሎ ያርግ ራሱ ኮንቨርሴሽናችሁ ፍሎ ያርግ፣ የዛኔ ራሷም ቀድማ ልትልክልህ ትችላለች። እና ቶሎ ብለህ ፎቶ ላኪልኝ ምናምን አይኖ ልታያትን ልትፈልግ ትችላለ ምናምን ግን ተረጋጋ፣ አትቸኩል፣ አትጣደፍ። ራሷ ልትልክል ትችላለች እንዳልኩት። ስለዚህ ፍሎ እንዲያረግ ነገሮች ፍሎ እንዲያደርጉ አድርግ። ስለዚህ ስለ ራሷ ሞር አፕዴት የምታደርግ ከሆነ በየጊዜው ያለችበትን የደረሰችበትን የምታሳውቅ ከሆነ ይሄም ሌላኛው ምልክት ነው። አምስተኛ የምታደንቅ ከሆነ ማድነቅ ስንል ፖዚቲቭ የሆኑ ነገሮችን ስለአንተ የምታነሳ የምትነግር ከሆነ ከነገርካትም ነገር ተነስታ ምናምን ጥሩ ጥሩ የሆኑ ነገሮችን የምትነግር ከሆነ፣ ስለአንተ ጥሩ ቃላቶችን እየተጠቀመች የምታወራ ከሆነ፣ ለአንተ ያላት ስሜት ለአንተ ያላት ነገር ፖዚቲቭ ከሆነ ይሄ ማለት እንግዲህ ወዳሀለች ላይክ አድርጋለች ስለአንተ የምታስበው ነገር ጥሩ ነገር ነው ማለት ነው ጥሩ ነገሮች የምት አንተ እኮ እንደዚህ አይነት ሰውነ ጥሩ ሰውነ በጣም ነው የምታስቀኝ በጣም ትገርማለህ ይሆናል አይደለ ፖዚቲቭ የሆኑ ኮምፕሊመንቶች በቃ ቀና ቀና የሆኑ ነገሮችን ስለአንተ የምታወራቸው ነገሮች ቀና ቀና መሆኑ ሲጀምሩ ጥሩ ጥሩ ነገሮችን ስለአንተ ስታነሳ ከነገርካትም እንዳልኩት ካሳለፍከው ነገር አሁን ላይ ከምታደርገው ነገር ዋው ስራ ላይ ሆነ ሊሆን ይችላል ስራ እንደዚህ ያደረግኩ እንደዚህ ሆነ ምናምን ጎብዝ ከሆነ በጣም እኮ የምትገርመኝ ያንተ ጎብዝ ና ያንተ ዋሪቨር በቃ ፖዚቲቭ ስለአንተ ፖዚቲቭ ነገሮችን ሜንሽን የምታደርግ የምታነሳ የምትጽፍል የምትነግር ከሆነ ቀና ቀና የሆነ ጥሩ ጥሩ የሆኑ ነገሮችን የምታጎላ ከሆነ ወደሃለች ማለት ነው። ያልወደደች ሴት እዚጋ ሰው ስለአንተ ጥሩ ነገር ተናግሮ ተናግሮ በቃ በጣም የሚታይ ነገር ኖርም ለእሷ ግን አይታያት፣ እንደውም ጥሩ ያልሆነው ነገር ነው የሚታያት የሚጎላባት ማለት ነው። ስለዚህ ሴት ልጅ ስትወድ ትንሽም ቢሆን ለአንተ ስሜት ሲኖራት፣ የመውደድ ስሜት ሲኖራት፣ እነዚህ ነገሮች በደንብ ታያለች፣ ኖቲስ ታረጋለች። ጥሩ ነገሮችን ኖቲስ አድርጋ ስለሚቀለን ደግሞ እኛው ቻት ማድረግ መጻጻፍ ምናምኑ ስለሚቀለን በዛ ትገልጽልሃለች ትነግራለች ማለት ነው። ያን የምታደርግ ከሆነ ላይክ አድርጋለች ወዳሃለች ማለት ነው። በነገራችን ላይ እነዚህ አሁን የምነግራችሁ ምልክቶች፣ እነዚህ የምነግራችሁ መንገዶች ስትጻጻፉ ገና ፕሮሰስ ናቸው። ላይክ ማድረግ ማለት መውደድ የሆነ ጥሩ ስሜት መኖር ማለት ነው። ከዛ ወደ ፍቅር እያደገ እያደገ እየተገናኛችሁ ስታወሩ ደግሞ እየጨመረ እየጨመረ ይመጣል ማለት ነው። ስለዚህ በእነዚህ መንገዶች ለአንተ ትንሽ ቢሆን የሆነ ስሜት ጥሩ ስሜት ብቀርበው በአውቀው እድል እየሰጠች ነው ማለት ነው። እየወደደች ነው ማለት ነው። ጥሩ ነገሮች እንዳሉ እያወቀች ነው ማለት ነው። ስለዚህ ወደ ቀጣይ ስቴፕ ሄድ ይኖርብሃል። እነዚህ ነገሮች ካየህ ከተመለከትክ። ገና ይቀረናል አላለቀም። ስተኛ ላይ ደርሰናል። ስትጠፋ ኖቲስ ታደርጋለች ወይም ደግሞ ታውቀዋለች ከወደደች ቻት ስታደርጉ አንድ ቀንም ቢሆን ካጣች ኦንላይን ከጠፋህባት ወይ ሁለት ቀን ምናምን ኖቲስ ታደርገዋለች። እንደ ምን ሆነህ ነው ጠፋህ? ወይ ልትደውልም ትችላለች ወይ ልትጠይቅም ትችላለች እዛው ላይ ማለት ነው። ምን ሆነህ የጠፋው ምናምን ልትል ትችላለች። ያልወደደች ሴት ግን ሳምንት ቆይተ መተ ሀይ ብትላት ሀይ ብላ ልትቀጥል ትችላለች። ምንም እንደተፈጠረ አትቆጥረውም ማለት ነው። ምክንያቱም ምናልባትም ሌሎች ብዙ ሰዎች እያወራት ሊሆን ይችላል። ልክ እንደ ሌሎች ሰዎች፣ እንደማንኛውም ሰው ነው እያወራቸው የነበረው ማለት ነው። ስለዚህ ስትጠፋ ምንም አይመስላትም። ስለዚህ የሆነ ምክንያት ተፈጥሮ ብትጠፋ ባታወራት ኮንሰርንድ የምትሆን ከሆነ የሚያሳስባት ከሆነ የምትጠይቅ ከሆነ እንደምንሆን ምንሆንን የጠፋኸው ምናምን አይነት ወሬዎች፣ ወይ የምትደውልልህ ምናምን፣ ወይ ደግሞ ኖርማልም ቴክስት የምትልክልህ ምናምን ከሆነ ኦንላይን ላይ ከነበረና የምታወሩት ስትጠፋ ጠፋ ብላ ዳይሬክት ቴክስት ሜሴጅ የምትልክልህም ከሆነ ብቻ ዋር መጥፋትህን ኖቲስ ካደረገች ካወቀች እና ሆነ ከተሰማት እንደዚህ አይነት ነገር ከተፈጠረ ያስጨንቃታል። ከአንተ ጋር ያላት የምታወራው ነገር ደስ ብሏታል፣ ተመችቷታል፣ እየወደደች ነው ማለት ነው። ሰባተኛ ትስቅልሃለች። አዎ በምታወሩበት ሰዓት ላይ ሞርፈን የሆኑ ነገሮችን የምታሳየ ኢሞጂዎችን በጣም የመሳቅ አይነት ኢሞጂዎችን ደጋግማ የምትልክልህ በምታወራው ነገር የምትስቅ ከሆነ ይህም ሌላኛው እንደወደደች የሚያሳይ ነገር ነው። ምክንያቱም ሴት ልጅ የወደደችውን እንደ ትንሽ ጥሩ ስሜት ያላት ወንድ ሲያወራት በጣም ያስቃታል ደስ ይላታል ማለት ነው። ስለዚህ ከአንተ ጋር ያላት ኮንቨርሴሽን ሳቅ ያለበት ከሆነ የምትስቅል ከሆነ በተደጋጋሚ ይህም ሌላኛው ምልክት ነው። በመጨረሻ ደረጃ በቴክስት እንደወደደች የምታውቅበት መንገድ ምንድን ነው? ቻው ብላ ነው የምትወጣው። ብዙ ጊዜ ትሰናበታለች ስትወጣ። አሁን እንዴት ነው እያወራችሁ ነው እየጠየቀች ነው ስለአንተ ስለራሷም እየነገረች ነው ምናምን እና ዝም ብላ ወጣ የምትሄድ ከዛ ኔክስት ታይም ላይ ምንም እንዳልተፈጠረ ሀይ የምትል ሳይሆን፣ በቃ ልወጣ ነው እንደዚህ ነው ብላ እያሳወቀች እንደ ኖርማል ኮንቨርሴሽን ማለት ነው። በቃቻው ደህና ደር ወይ፣ ማታ ላይ ሊሆን ይችላል ደህና ደር ወይ፣ ጠዋት ላይ ደግሞ እንዴት አደርክ። በቃ አለ አይደለ? ይሄ ፎርማል የሆነ ደስ የሚል ጥሩ የሆነ ማለት ነው። እንደዚህ አይነት ነገሮች ካሏት፣ ይህም ሌላኛው እንደወደደች የሚያሳይ ነገር ነው። ማታ ላይ እያወራህ እየነገርካት አንተ ዝም ብላ ብድግ ብላ ወጣ ከዛ ኔክስት ታይም ላይ ደግሞ ሀይ ስትላት ሀይ ምናምን ብላ የምትቀጥል ሳይሆን፣ በቃ ኮንቨርሴሽኖችን አስጨርሳል ሳ ሀሳብ ህን ጨርሰ በቃ ልተኛ ነው ወይ ምናምን ወይ ነግረ ሀሳቧን በቃ እናወራለን ምናምን አለ አይደለ ይሄ ፎርማል የሆነ ቻው ተባብሎ መተኛት ብቻ ዲሲፕሊንም ነው። በቃ አክቹዋሊ እንደዚህ አይነት ሰዎች አሉ፣ በጣም የሚጠነቀቁ ሰውን እንደዚህ አቋርጠው የማይወጡ ሰዎች ምናምን አሉ ቻት ላይ። ያ ብቻ አይደለም፣ እንደነገርኩ ከዚህ በፊት ብዙ ምልክቶችን ነግሬሀለሁ። ከነዛ በተጨማሪ ደግሞ ቻው ብላ የምትወጣ ከሆነ ተጠንቅቃ ጉድ ሞርኒንግ ወይም ደግሞ ጠዋት ላይ እንዴት አደርክ አይነት፣ ማታ ላይም እንደናደር አይነት ነገሮች ካሉት ይህም ሌላኛው ለአንተ ያለ ኮንሰርንድ እንደሆነች እንደሚያገባት እንደሚመለከታት ከአንተ ጋር ያላት ነገር በሰላም ተጀምሮ በሰላም ማለቁ እንደሚያሳስባት የምታውቅበት መንገድ ነው። ስለዚህ እነዚህ ነገሮች በቴክስት ካየህባት ለአንተ ስሜት እንዳላት እንደወደደች ማወቅ ትችላለህ። ስለዚህ በአካል መገናኘት፣ ማውራት ደግሞ ወደ ቀጣዩ ስቴፕ ለመሄድ ይረዳሃል። የዛሬው ቪዲዮ ይሄንን ይመስል ነበር። እንደጠቀማችሁ በጣም እርግጠኛ ነኝ። በነገራችን ላይ በጣም በተደጋጋሚ ትጠይቁኛላችሁ። በቴክስት በስልክ ምንድን ነው ማውራት ያለብን? እንዴት እናድርግ? በምን ማወቅ እችላለሁ? በቴክስት በስልክ እንዴት ፍቅር ላስይዝ እያላችሁ ትጠይቁኛላችሁ። እና እስኪ እዚህ ቪዲዮ ኮመንት ስርም እዚህ ዙሪያ ላይ ስሪልን የምትሉትን ጻፉልኝ እና በቀጣይም በእንደዚህ አይነት ሀሳቦች ላይ እንድሰራበት ማለት ነው። ኮመንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ዋው ናፊ የዛሬው አንደኛ ነው ለእኔ ነው እያላችሁ ላይክ ግን አላደረጋችሁም አይደል? እሺ በቃ ችግር የለውም። አሁን ላይክ አድርጉት። በነገራችን ላይ በተደጋጋሚ ላይክ አድርጉ ላይክ አድርጉ የምላችሁ ዩቲውብ አልጎሪዝም ላይክ በተደረገ ቁጥር ለሌሎች ለብዙዎች እንዲደርስ ስለሚያደርገው ነው። ስለዚህ ሁሌ እኔም ቪዲዮ ስታዩ ላይክ ማድረግ እንዳትረሱ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም እወዳችኋለሁ። ቻው።